ሰላም ሰላም ውድና የተከበራችሁ ይሄ ዩቱብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያረጋችሁ ፅናት ድራማን ክፍል 88ን ይዤላችሁ መጥቻለሁ። እንግዲህ ፅናት ጋር ደህና ነኝ አባቴ፣ ሁሉ ሰላም ነው። ከፍቶቹ እርሻው ትለዋለች። ለአባቶ በቀሎ ደረሰ እንዴ ወይ ሸቱ። እንዴት እንደናፈቀኝ አባቴ አለች አረ ስቀልድህ ነው። እዚህ እኮ የሚሸጥ አለ። እሱን ገስተን እንበላለን አባቴ፣ አታስብብኝ እያለች ነው። አዎ አታስብብኝ አባቴ። ዝናቡ ዘነበ አጥጋቢ ነው። እሰይ እሰይ እሰይ እሰይ እያለች ነው ማለት ነው። ተመስገን ተመስገን ትላለች። አባቷም የምን ህልም አባ አለች? እባብ አለች። የምን እባብ ነው አባ አለች? ከዛ እሺ ጸልያለሁ አንተም ጸልይ፣ በቃ እያለች ነው ይመስለኛል። ያው እንግዲህ እንደተነሳ ተነሳ ህልም ልማ። እሺ በቃ አሁንም ህልምልም ይበልልኝ ያለች ይመስለኛል። እቺ ሊና የምትባል ሴትዮዋ ነገር እየጠነሰሰች ስለሆነ ያው እንግዲህ ጥሩ ነገር ህልም ያራዩም ነው ይመስለኛል። አባትዬው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለች። ህልም ልም ህልም ልም ህልም እድና አባት ህልም ያየው እያለች፣ ግርሟት ፊቷን ዛ እየጨነቀች እያሰበች ነው ይመስለኛል። ይህች ሌና ነገር እየጎረጎረች ነው። መጣቻውን ራስ ቁጭ ባለች በቶፍ ፍ እያ ላይ ማለት ነው ፍ እያ ላይ መጠህ ይህን አጫጭር ቀሚስ ልበስ ልማዷ ነው። ምነው ቆንጅት ተክዘሻል ቆዝመሻል አለቻት። ምንም አለች። ምን ማለት ነው ምንም? መሬቱን እኮ በዓይነሽ ቆፍረሽ ልታወጩ ነው አለች። ምን ሆነሽ ነው አለች። ምንም አልሆንኩም። አልኩሽ። እንግዲህ በጣም ይቅርታሽ፣ እኔ እኮ ሰው አዝኖ ማየት ስለማልወድ ነው። ይቅርታ አለች። ይቅርታ ጮህሽብኝ መሰለኝ አለቻት። ምን ለምጄዋለሁ እኮ አዲስ አይደለም፣ ሰው ሲጮህብኝ። ሀሳቡ ውስጥ እኮ ስለነበርኩኝ እኔ ምስን አስቤ ነበር የጠየኩሽ። ምን ሆነሻ ማለት መልሱ ስድብ ሆነብኝ እንጂ አለች። ሊና ሊና፣ አስቤ አይደለም አለቻት። አለ፣ ችግር የለው እኔ እኮ ከሀገር እስከምወጣ ድረስ እንደተለ ብትጮህብኝ ብትምኮ አህያ ነኝ እንደተጫነ ፈረስ እንደተለጎመ ምንድ ነው አለች። እና ያንን ያህል ነገር ካስቆጣች ምን ልበል አለች። አባቴ ደውሎ ነበረት። አባት ደውሉሻል፣ ታግለሽ በዛ በህልሜ ሁለት እባቦች ገብተው ወደ ቤት ሲጠመጠሙብሽ አየሁ አለኝ። በስመ አብ ግን ይህንን ነዋይተሽ ነው ሰምተች ነው ጨነቀች አለቻት። እባብ እኮ ቤት ሲገባ መጥፎ ነው። አረተይ ባህል አትመኝ ደግሞ ዝም ብለሽ ያሰብሽና ያለብሽ ነገር እኮ ይሆናል። በዚህ አትመኝ እያለቻት ነው ሊና የምትባል ጨበሪያ ማለት ነው። ስለዚህ ብዙ አትመኝ አለች። አይ ኖ ብለሽ ነው አለች። አዎ ይሆናን ብለሽ ከምን ይሆናን እኛንም እንዳታስደፊን አለች። ምን ባቡ ራሷ አይመጣ አለች። አይ አይ አይ እኔ ምን ምንም ነገር የሚሳብ ነገር አልወድም። ውይ ውይ ውይ አለች ወይ አሁን ጨራሽ ሰውነቴን ሁሉ ወረር ብላ ተነስታ ሄደች። ነገረኛ ማለት ነው። እሽ ነገረኛ ተነስታ ሄደች። አባቴ ወይ አደራህን አትፈትነኝ አልልህም ደግሞ ፈተናውን ቀነላ አድርግልኝ የምሸከምበትና የምታገስ ልቦና ስጠኝ አለሽ ፅናት፣ አትፈትነኝ አልልህም፣ ፈትነኝ ግን መቋቋምበትን አቅም ስጠኝ እያለች ወደ ፈጣሪዋ እየጸለየች ነው። ፅናትዬ ማለት ነው። አሁን ደግሞ። ሴትዮዋ የሆነ ሴትዮው ልጇን ይዛ እየመጣች ነው። ኪራዋን አፍቅራ ኪራን አፍቅራ ዶክተሩ ጋር እንደባለፈው ባለፈው ወስደች መክርቻ ሶጊ ነው ወይ አያያያይ አይደለም እያለቻት ነው። አይ አይደለም የልጅ አይደለም የኔ ልጅ የኔ ልጅ አልሸውልሽ ሁነቴ ነው እኔ ወድሻ ያለው ልጄ ይህን ማረፊያ ልጄ በጣም ነው ወድሽ አሁን እዛ ሰው እየጠበቀ ነው አለች። በነገራችን ላይ ኪሩቤልን አፍቅራ አንዲት ልጅ እየተሰቃየች ነው። እናትየዋ ደግሞ እጅ ልጁን ላሳይሽ ነው። ልጁ አብዳለች። ያው ኪራ ደግሞ እንግዲህ ባለ ትዳር ነው። ልጅቷ ደግሞ እያበድሽ ነው። እኔ እንደዚህ ልንገብግብልሽ ልጅ፣ እኔን እኔን እናቴ፣ እኔን እኔ እንደዚህ ርርበልልሽ አለቻት። አሁን ኪሩቤልን አየችው ማለት ነው እንዲህ አለች። አሁን ደህና ሆነች። እማዬ ኪራን በህልም ቆሞ አየሁት አለች። አሁንም በቃ ህጅ ለኪራ ለኪራይ ምስቶ ደብተር ላይ መጻፍ አለብኝ ገበች አለች። ግን እኮ እስከ ዛሬ ከሚለብሰው ልብሱ ልብሱን ቀይሮታን አለች። ኪሩቤል ደግሞ መጣ ማለት ነው። ያው እንግዲህ ፅናት ከሰማች ደግሞ ጉር ነው። ሁለት ባቦች ወደ ቤት መጡ ተብሎ በህልም አይታየችው እንግዲህ እንደዚህ መጥቶባት ነው። እማዬ ቤት ደህና ነሽ? የኪራን ድምፅ ሰማሁት እማ እያለች ነው። አንቺ ድምፅ የሰማሽ ኪራ ነው እያለች ነው እያለቻት ነው። እማዬ ልጅሽ ፈቃደኛ የምትቀበዩ በቃ ወደ ቤት ግቢ አለች። ምን አይነት ውስጥ ነው ህይወት እየኖርን እንዳለ አለች። ምንድነው ማየ አይ ማየ ምንድነው መጥዩ እየ እንዴ ኪራዬ፣ ለምን እንደሆነ ጊዜ ግን እንዴ ያለው ምትለው ለምንድን ለምን እንደሆነ አለች። ስራ ስላለኝ ለኝ እኮ ነው አለ። በቃ ለዛሬ ቅራ አለችው? ያለ በለዚያ ግን አለቅሳለሁ ማየ ያለ በለዚያ ማየ መልቀስ ጀምራለሁ ለዛሬ ቅራ አይደለ አለች። አይ እንደዛማ አታድርጊ። ከባክ ልጄ የተለመነ ለኔ ስትሉ ወደ ቤት እንሂድ ልጄ ልጄ ባክ፣ እንደዚህ ያያይሃት እያሉ ነው። እሺ ሂድ ኪሩቤል ደግሞ ሄደ ማለት ነው። አቀፈችው። እንግዲህ ጽናት ከሰማሽ ጉር ነው ቆንጆ ምግብ ነው እሺ ምሰራለት ቆንጆ የምትወድ የምትወዱ ምግብ ነው ቆንጆ ምግብ ነው መሰራለት እያለች ቤት ያብዳለኝ በኪሩቤል ፍቅር እብድ ብላ ጨርቋን ትላለች። ያው እናትየዋ እንግዲህ ልጃቸውንና ኪሩቤልን ይዘው ወደ ቤት ሄዱ ማለት ነው። እንግዲህ የጽናት አባት እንግዲህ በሕልማቸው ያዩት ይሄን ነው። ጽናት በብዙ ፈተና እየተፈተነች በአሁኑ ደግሞ ሌላ ፈተና ሊመጣ ነው። ደስ የሚለው የምሮና የናሆን ፍቅር ነው፣ ጸብ የሌለበት ፈጣሪ አምላክ ለሁላችንም የሆነት ፍቅር እንደዚህ አይነት ፍቅር ይስጠን። ይው እንደዚህ አድርጎ አሳምሮ ወይም ቀርቶ፣ አበባውን ነስንሶ፣ ሻማውን አብርቶ እንግዲህ ምሮ ይህን እንግዲህ ሰርፕራይዝ አደረጋት። ይን ኪሩቤል ግን ያው ሁሉ ጊዜ በመሀል የሆነ ነገር አይጠፋውም፣ የሆነ ችግር አይጠፋውም እና ፈጣሪ ከእንደዚህ አይነት ማለት እንደዚህ አይነት ይጠብቀን። ከእንደዚህ ምንድን አሁን እና እንደ ምሩ አይነት የሆነ ፍቅር ይስጠን። ለአንቺ ለንግስቴ ነው እንደዚህ ያደረኩልሽ እያላት ነው። እንደዚህ ያደረኩልሽ ለአንቺ ነው። አሁን ደግሞ ሰናይት፣ እኔ ምልህ ግን እያለች ነው። ውጭ ራሷን አስራ ክብሮ እያለች ነው። እኔ ምልህ ግን መቼ ነው የምትመለሰው? አለችው። ናፍቀዋለች ቀዋለች ያበራበራ አረ ምንም እንደው ዝም ብዬ ነው አለች። ምግብ ሰርተ ብለው ሰናፍቆኛ አለች። ወክ ምን ወጣው ምግብ አብረን ምን በላው ምን ጣላው ብቻ ሁሉም ነገር ናፍቆኛ አለች። አይደለም ይህ ነገር ናፍቆኛ ማለት እኮ አንተ ናፍቀኛ ማለት አይደለም አለች። እሷ ግን አውቀ ነው ናፍቆታ በቃ እሺ በኋላ እናወራለን አለች። እሷ ግን ራሱ የናፈቃት ምግብ አይደለም። ና ውቡ ህጅ አይደለም፣ የናፈቃት ሁሉም ነገር ናፍቆታ ነው። ግን መናገር አትፈልግም። ቆይ ግን እኮ እውነቱን ነው። ገና በሄደ በሁለተኛው ቀን አለ የደበረኝ፣ ወደዋለሁ እኮ እያለች ነው ሰኒ፣ እያለች ምን ሆነሻል? ወደኋላ ዞረሽ እኮ እያሰብሽ ነው። ምንድነው እያረግሽ ያለሽው? እኔማ ሻወር መውሰድ ያለብኝ እያለች ነው። ይቺ ሴትዮ እንግዲህ እና ኪሩቤል ቤት ደግሞ እያንኳኳሽ መጣሽ ማለት ነው። እያንኳኳሽ መጣች እንግዲህ ደግሞ ያቺ ጡልያም ሊና በር ተከፍታለይ ማለት ነው። ሴትዮዋ ጠብቃ በር እያንኳኩ ነው። አቤት አለች። እንዴት ነሽ? ያለሁ ደና። ኪሩቤል ይኖራል አለች። ኪሩ ቤል ቡና እየጠጣ ነው አለ አለች። ትጠሪዋለሽ ወይስ እኔ ልግባ? አሉ አይ ዝምብዬማ ማንንም አላስገባም ከኔ እዚህ ቤት ማን ማን ይግባ ማን ይውጣ በመናውቃለው፣ አለች እሺ፣ ችግር የለውም ጥልልኝ። ይሄው እንደውም መጣ አለች። ከዛ ኪሩቤል መጣ ማለት ነው። ልጅ አንቺ በቃ ግቢ፣ ልጅ ግቢ አላት። ከዛ ምን ትሰሪያለሽ እዚህ ደግሞ? እዚህ ምን ልታረጊ መጣሽ? ወይ እዚህ ምን ትሰሪያለሽ? አላቸው እንደው፣ ልጅ ሌላው ቢቀር እድሜን አታከብርም? አሉ እሺ፣ አቤት አሉ አለ። እሺ ምን ወሰንክ? እንዲ ገና ቅድም ኩን ያወራ ነው ልጄ ብሶባታል። በመድኃኒት ያስተኞቻት ነው የመጣሁት። እሺ በቃ ሲብዛት ባት እንደዛ አድርጊያታ። ምን ነው ልጄ ምነው እዚህ በላይ ምን በደለች? ለምን ክዳት ግድያት አትለኝም እያለ ነው። ለማንኛውም ሁላችሁም ወዶች፣ የምወዳችሁ የማከብራችሁ፣ ሁላችሁም ላይክ እና ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ አመሰግናለሁ። ሁላችሁም በላይክ እና በሼር በኮሜንት በሁሉ ነገር አግዙኝ። አመሰግናለሁ። ስለነበረን ቆይታ ላይክ፣ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ስለነበረን ቆይታ ከልብ አመሰግናለሁ፣ የመወዳችሁና የማከብራችሁ ቤተሰቦችዬ። ያው እንግዲህ ይቀጥላን የፅናት ድራማ በጣም ደስ ይላል። ስለነበረን ቆይታ ከልብ እናመሰግናለን። ባባይ ባባይ ባባይ ባባይ።